ኒሳን ሌላ የኤሌክትሪክ መኪና ወደ ገበያ ይዞ መጣ። ይህችኛዋ ደግሞ በአንድ ጊዜ ቻርጅ 600 ኪሎ ሜትር ትጓዛለች። ዋጋዋን ስትሰሙ በእርግጠኝነት ልባችሁ ይደነገጣል። ኒሳን ሊፍ። የኢቪ ማርኬት ውድድሩ ተጧጥፏል። ወደ ኤሌክትሪክ ያልተቀየረ መኪና እስከሚጠፋ ድረስ ሁሉም የመኪና ብራንዶች እየተጠመቁ ነው። በእርግጥም በግርግር ተጠቃሚዎቹ እኛ ነን። ምክንያቱም ፉክክሩ ዋጋውን ስለሚያወርዱ የእውነቴን ነው ምላችሁ። የኤሌክትሪክ መኪና ኢንዱስትሪ እንዲህ በአንዴ ይቀየራል ብዬ ገምቼ አላውቅም። በእውነት ፍጥነቱ የሚያስፈራ ነው። ድሮ ድሮ የኤሌክትሪክ መኪና አልዋጥ ያላቸው ሁሉ የገበያው ፍጥነት እንደ ጠጅ እያወራረደላቸው ነው። እስኪ ጥቀሱልኝ። የኤሌክትሪክ ወይስ የነዳጅ የሚባል ነገር የለም ወዳጄ፣ አምልጥ። በተለይ ቢዋይዲ በአምስት ደቂቃ ቻርጅ የሚያደርግ ቻርጀር መስራቱን ከሰማ ቶሎ አምልጥ። አፍን እንዳታበላሽ። ምን ጥቅም ብሮ ምን ጥቅም። ኤሌክትሪክና ነዳጅ በፍጹም የሚወዳደሩ ነገሮች አይደሉም። ሶስተኛው አብዮት ነገሮቹን ሁሉ ቀይሯቸዋል። የተከበራችሁ የቻናሌ ቤተሰቦች፣ የአሁኗ መኪና ኒሳን ሊፍ ለገበያ በቅታለች። ዋጋዋ ደግሞ እጅም በአፍ የሚያስጭን ዋጋ ነው። በዚህ መሰረት ኒሳን ምን እንዳሰበ መገመት ግልጽ ነው። በእርግጠኝነት ዝቅተኛ የህብረተሰብ ክፍሎችን አስቦ እየሰራ ነው። ባይሆንም ሳምንት ባልሞላ ጊዜ ውስጥ ሁለት ርካሽ መኪኖችን ለሽያጭ ባላቀረበ ነበር። የሆነው ሆኖ የአሁኗ ደግሞ ከኒሳን ሚክራ ምን ይለያታል? ሬንጇ ስንት ነው? ዋጓስ የሚጠራው ስንት እየተባለ ነው የሚለውም በደንብ አድርጌ ላሳያቸው። ይህች መኪና እንደምትመለከቷት ፉል ኤሌክትሪክ የምትባል ሲሆን ትራንስሚሽኗ አውቶማቲክ ወይም ባለ አንድ ስፒድ አውቶማቲክ ትራንስሚሽን ተገጥሞላታል። ውጫዊ ዳይሜንሽኗን በኢንች ስንመለከት ርዝመቷ 176.4 ኢንች ነው። ስፋቷ ደግሞ 70.5 ኢንች ነው ማለት ነው። ዊዛውት ሚረር ወይም ሚረሩን ሳይጨምር መስታወቱን ሳይጨምር ማለት ነው። ርዝመቷ 61.4 ኢንች ሲሆን ፍሮንት ትራክ ዊድዟ 60.6 ኢንች ነው ማለት ነው። የተከበራችሁ የቻናል ቤተሰቦች ሌላኛውን የምነግራችሁ ኢንተረር ዳይሜንሽኗን ወይም የመጫን አቅሟንም አንድ ላይ ጨምሬ ነግራችኋለሁ። ይህች መኪና አምስት ሰው አንቀባራ መያዝ የምትችል ሲሆን ቶታል ፓሴንጀር ቮሊዩሟ 91.4 ኪዩ ፊት የሚያክል እንግዲህ ስፋት አላት ማለት ነው። ፍሮንት ሄድ ሩሟ 41.2 ኢንች ሲሆን ፍሮንት ሌግ ሩሟ ደግሞ 42.1 ኢንች ነው ማለት ነው። ካርጎ ኤሪያዋ ደግሞ ወይም የመጫን አቅሟ 30 ሊትር ሲሆን ላይ ስትሪንግ ሲስተሟ ራኬንድ ፒኒየን የሚባል ነው ማለት ነው። የተከበራችሁ የምወዳችሁ አክባሪዎቼ፣ የብሬክ ሲስተሟ ደግሞ ሁሉም ዊሎች በዲስክ የሚሰሩ ሲሆን፣ አንቲሎክ ብሬኪንግ ሲስተም የተገጠመላት ናት ማለት ነው ኤቢኤስ የምንለው ጎማው 16 በ6.5 ኢንች ሲሆን የተሰራበት ማቴሪያል ደግሞ ስቲል የሚባል ነው። ይህ አልሙኒየም አይደለም። ሞተሯን ስንመለከት ደግሞ 110 ኪሎዋት ኤሲ ሲንክሮነስ ሞተር የተገጠመላት ሲሆን ትራንስሚሽኑ ሲንግል ስፒድ ሪዲዩሰር ተገጥሞለታል ማለት ነው። ሌላ ፍሮንት ዊል ድራይቭ ድራይቭ ትሬን ያላት ይህች መኪና ከመልኳ በተጨማሪ በጣም የሚገራርሙ ሲስተሞች በውስጧ ያካተተች መኪና መሆኗን በደንብ መመስከር ይቻላል። ይህች መኪና የሚገራርሙ ላይቶች የተገጠሙላት ሲሆን የሞተሯን ፐርፎርማንስ ስንመለከት 147 ሆርስ ፓወር አቅም ያለው ወይም ባለ 40 ኪሎዋት አወር ባትሪ ፓክ ያለው መኪና ነው ማለት ነው። በተለያዩ ትሪም ሌብሎች ቀርባለች። ሌላኛው ትሪም ሌብል ደግሞ 214 HP ማመንጨት የሚችል ባለ 62 ነጥብ 0 ኪሎዋት አወር ባትሪ ፓክ ተገጥሞለታል ማለት ነው። ይህ መኪና በጣም በሚገርም ፐርፎርማንስ ነው የመጣው ማለት ነው። ከዜሮ ተነስቶ መቶ ኪሎ ሜትር ለመጓዝ ሰባት ነጥብ አራት ሰከንድ ብቻ ይፈጅበታል ማለት ነው። ኒሳን ሚክራ ብዬ የነገርኳችሁ እሷ ስምንት ሰከንድ ሲፈጅባት፣ ይህ ደግሞ ሰባት ነጥብ አራት ሰከንድ ብቻ ይፈጅበታል ማለት ነው። ፐርፎርማንስ ላይ አሪፍ ነው። ሬንጁን ስንመለከት እስከ 600 ኪሎ ሜትር በአንድ ጊዜ መጓዝ የምትችል ሲሆን እንደየ ትሪም ሌብሉ የተለያየ ሬንጅ አላት። ይህች መኪና ባለ 8 ኢንች ኢንፎቴመንት ስክሪን የተገጠመላት ሲሆን አፕል ካር ፕሌይ እና አንድሮይድ ካር ፕሌይ የተገጠመላት መሆኗ እንግዲህ ተሰምቷል። ናቪጌሽን፣ የተለያዩ ሲስተሞች ያሏት መኪና ናት። ዋራንቲው ጋር ስንመጣ ሊሚትድ ዋራንቲ የሚባለው ሶስት ዓመት ወይም 36 ሺህ ማይል ሲሆን ፓወር ትሬን ዋራንቲ የሚባለው ደግሞ አምስት ዓመት ወይም 60 ሺህ ማይል ዋራንቲ ድርጅቱ እንደሚሰጥ እየተናገረ ነው። የባትሪ ዋራንቲው ደግሞ 8 ዓመት ይሰጣል ማለትም 100 ሺ ማይል አካባቢ ይሰጣል ማለት ነው። በጣም የሚገርም ነው። በተለይ እዚህ ዋራንቲ ላይ ወደ ኢትዮጵያ የሚያስመጡ አስመጪዎች ከነ ዋራንቲው እና ከነ ጋራንቲው ቢያመጡልን ምን ትላላችሁ? የተከበራችሁ የቻና ለቤተሰቦች ኒሳን ሊፍ 2025 የወጣላት ዋጋ በአሁኑ ሰዓት ስንት እንደሆነ እነግራቸዋለሁ። ሁላችሁም ይሄንን ዜና እንግዲህ ለመስማት ምናፈቃችሁ አይቀርም፣ ዋጋውን ለመስማት ማለቴ ነው። ከ2928 USD ወይም የአሜሪካን ዶላር እስከ 37330 የአሜሪካን ዶላር እንደምታወጣ እየተነገረ ይገኛል። ከሌሎቹ መኪኖች አንጻር የተወሰነ ቀነስ ማለቱ አልቀረም ነገር ግን ተወዳዳሪ ከሆኑት ከነ ቢዋይዲ ዶልፊን እና ከነ ቢዋይዲ ሴጎል ጋር ሲነጻጸር በጭራሽ የሚገናኝ አይደለም። ቢዋይዲ ሴጎል 120 የአሜሪካን ዶላር ሲሆን ቢዋይዲ ዶልፊን ደግሞ ከ190 እስከ 20000 የአሜሪካን ዶላር እየተሸጠ ይገኛል። ከሱ ጋር ካወዳደር ናቸው በጣም ከፍተኛ ዋጋ እየተጠየቀባቸው ነው። ከሬንጃቸውና ከጥራታቸው አንጻር ግን ዋጋቸው ጸዴ የሚባል ነው። ኒሳን አዲስ የኤሌክትሪክ መኪና ለገበያ ቀርበዋል። ስሟም ኒሳን ሚክራ ይሰኛል። ይህች መኪና ሙሉ ለሙሉ ኤሌክትሪክ ሆና የመጣችው ለመጀመሪያ ጊዜ ነው። በነዳጁ ዘመን ከነበራት አቋም በጣም በተሻለ ርዝመትና ቁመት ለገበያ ያቀርባለች ኢሮፕ ስታንዳርድ የተባለላትና ዋጓ በኢትዮጵያ ከነ ቢዋይዲ ጋር የሚነጻጸር ስለሆነ በወር ውስጥ አገር ቤት ጠብቋት። የመልኳ ነገር ግን እንደምታዩት ነው። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጉሳኔ ዛሬም ስለ መኪኖች ልናወራ እዚህ ተገናኝተናል። ኒሳን በአዲስ ብራንድ አስደምሞናል። ብራንዷ ምን ያክል ኪሎ ሜትር ትጓዛለች፣ ዋጋዋ ስንት ነው የሚሉትን ሙሉ መረጃ ዛሬ ማስተላለፍላችሁ ነው የሚሆነው። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው ምጠይቃችሁ። የሀገራችን የመኪና ገዢዎች ማወቅ የሚፈልጉት አንድ ነገር አለ፣ አስተማማኝነት። ምክንያቱም ሁሉም ሰው የገዛውን መኪና አትርፎ መሸጥ ባይችል እንኳን ያወጣውን ገንዘብ በተገለገለበት መኪና መመለስ ይፈልጋል። በእርግጥም ይህ አሰራር ከአፍሪካ ኢኮኖሚ ጋር የተግባባ ይመስላል። ምንም እንኳን የኤሌክትሪክ መኪኖች ሪሴይል ቫሌዋቸው የወረደ ነው ቢባልም ዋጋቸው ሲቀንስ ግን አይስተዋልም። ይህንንም በቢዋይዲ ሴጉል ማየት ይቻላል። ቢዋይዲ ሴጉል የመጣ ሰሞን አንድ ሚሊዮን 600 ሺህ ብር ሲሸጥ እንደነበረ ሁላችንም እናስታውሳለን። በዓለም አቀፉ መረጃ መሰረት ከዚህ በኋላ ያገለገሉ በግማሽ ይሸጣል ብለን ስንጠብቅ የገጠመን ተቃራኒው ነው። መኪናው አሁን እየተሸጠ የሚገኘው 3 ሚሊዮን ብር ነው። ልብ በሉ 3 ሚሊዮን ብር። ይህ የኢትዮጵያ የመኪና ገበያ ተአምራዊ ገጽታ ካልሆነ ሆነ በየትኛውም ሀገር የሚከሰት ነገር አይደለም። ዛሬ ማስተዋውቃችሁ ብዙ ሰዎች ስለ ተደመሙባት አንዲት ቀሽቲ መኪና ነው። ቀጣዩዋ የራይድ መኪና ተብሎላታል። የመኪናዋ ብራንድ ኒሳን ይባላል። ቀድሜ ስለ አስተማማኝነት ለምን እንዳነሳው የገባችሁ ይመስለኛል። ኒሳን እንደምታውቁት በኢትዮጵያ ከፍተኛ ባለስልጣናትና ባለሀብቶች የሚነዱት ብራንድ ነው። ኒሳን ፓትሮል፣ ኢንፊኒቲ እና መሰል መኪኖች አስታወሳችሁ አይደል? መኪናዋን ስታዩት የምታሳሳ ልክ እንደ ሴቶች አማላይ ናት። ዳይሜንሽኗም አነስ ያለ ነው። ከቶዮታ ኮሮላ 10% ያክል ያነሰ ነው። ሀገራችን በስፋት ከሚገኙ መኪኖች ሱዙኪ ስዊፍትን ቁርጥ ናት። ከቻላችሁ ወንዶች ይችን መኪና ገዝታችሁ ለሴቶች ሰጧት። ፈ የሚገርም ስጦታ